ውድ ቤተሰቦች እንግዲህ ትላንትና በጣም አስደንጋጭ ነገር ነው የተፈጠረው ቪዲዮ ካለቀ በኋላ ቪዲዮ ከተዘጋ በኋላ መግቢያው ደግሞ የአብርሽ እና የሄር ሚላት ነገር ነው ትላንትና ትክክል ትላንትና የተፈጠረ ታሪክ ነው ማለት ነው ይሄ ምክንያቱም ትላንትና አብርሽ በቀልድም ይሁን በጨዋታም ይሁን ከሩታ ጋር ማሳለፍ ፈልጋለሁ ከሩታ ጋር መተኛ ተፈልጋለሁ በጣም ናፍቃኛለች ብዙ ጊዜ ሆኖኛል በማለት ቪዲዮ ሰርቶ ነበረ እንግዲህ ሄር ሚላ ደግሞ ቪዲዮውን በማየት እንግዲህ ጣራ ጨብጠ አሁን ታንቄ ሞታለሁ ካልመጣ በማለት አስደንጋ ስልክ ደውላለት እንግዲህ አብረሽም ደግሞ ወደ ሄርሚላት ጋር አመራ ማለት ነው። ሄርሚላት ጋር ሲያመራ እንግዲህ ሄርሚላት ምናክል ብትነቀኝ ነው? ምናክል ለእኔ ቦታ ባይኖርህ ነው? ምንስ ብታስብ ነው ይደህ ከሩታ ጋር መተኛት ያማረህ ሩታን እንዴት ወታህ አልጋ ላይ ነይተኝ ከኔ ጋር እምትላት በማለት እንግዲህ ሄርሚላ በጣም በማልቀስ በቃ አይኗ በርበሬ በመሆን አገሩን ቀወጠችው ማለት ነው። ነገር ግን ትናንትና አብረሽ በጣም አስደስቶኛል ማለት ነው የመለሰላት ምላሽ በጣም በጣም የሚያስገርም ነው። እንግዲህ ሩታዬ ማለት በጣም ብስኩት ብስኩት፣ ትኩስ ብስኩት ናት። በቃ በጣም የምትጣፍጥ በጣም ልዩ ሚስቴ ናት። ያ ብስኩት የሚሆን የሚጣፍጥ ነገር ደግሞ ከአንቺ ማግኘት አልቻልኩም። ከሩታ ጋር ነው ማግኘት ምችለው። ካሁን ወዲህ ከብስኩቷ ሚስቴ ጋር ነው የምኖረው። አንቺ አታስፈልገኝም፣ በማለት እንግዲህ እሷ አገር ቀወጠችው። አገር ይታይ በቃ ብዙ ነገር ስታወራ ነበረ። አብርሽ ግን በድጋሚ ምላሽ መለሰላት። አንቺ ኮ ማለት እኔ እንጃ ውሃ እንኳን ይጣፍጣል። ውሃ እንኳን በጣም ብዙ ለጤንነት ለብዙ ነገር ያገለግላል። ነገር ግን የአንቺ ነገር እኮ ምንም ነገር አይጣፍጥም። ዝም ብለሽ ውፍረት ብቻ ነው ያለሽ። ከአንቺ ምንም አይነት የሚጣፍጥና የሚማርክም ነገር አላገኘውበሽም በማለት መልስ መልሶላታል ማለት ነው። ሄርሜላ እንግዲህ ያዙኝ ልቀቁኝ፣ ጨብጡኝ፣ እሹኝ በማለት እንግዲህ ቤቱን ተቀውጠዋለች ማለት ነው። ውድ ቤተሰቦቼ እንግዲህ አብርሽ የሚፈልገው ብስኩት የሆነችዋ ሩታዬ ድንቋ ሩታዬ ናት ነው እና ሄርሜላ ደግሞ አብርሽን መቼ መልቀቅ አልቻለችም ማለት ነው። አብርሽን ከልቧ እንደምታፈቅረውና ከልቧ እንደምትፈልገው ሲያቅባቱ እንኳን ሩታ ጋር አልለቀቅም፣ እኔ ሚስቴ፣ ትክክለኛ ምስቴ፣ ድንቅ ሚስቴ ማለት ሩታዬ ናት በማለት ለውሽሚት መልሱላታል ማለት ነው። እና በዚሁ አጋጣሚ ውድ ቤተሰቦች፣ የኔ ድንቅ ቤተሰቦች ማለት ነው ቪዲዮ በደንብ አድርጋችሁ እዩት ማለት ነው። እና የውሽሚት ነገር እንደዚህ ነው ማለት ነው። እንግዲህ አብርሽ ምንም ማድረግ አልችልም በማለት በምት ደውል ስሄድ ለካ ሄርሚላ ራስዋን ስታ ራስዋን የት እንዳለች አታውቅም። እንግዲህ እንደምታውቁም አማር የሄርሚላ ልጅ እንደሆነ በደንብ ጠንቅቃችሁ ታውቃላችሁ። እንግዲህ አማር ደግሞ በመናደድ በመበሳጨት እንዴት እናቴን ታስከፋለህ? እንዴት እናቴን በዚህ ላክል ታስገምታለህ? በማለት እንግዲህ የቤቱ ንቃ አንድ ነገር አልቀረውም። በታትኖ ብትናርጎ ሄርሚላ እንግዲህ የአብርሽን ፍቅር እና ልጇም ደግሞ በእንደዚህ በማለግ ራሷን በመሳት ቁጭ ብላ እያነባች ነበረ። በስተ መጨረሻው ደግሞ እንግዲህ አብርሽ ምን ሆና ነው ብሎ መቶ ሲያያት እንግዲህ አቀርቅራለች። የራስሽ ጉዳይ ነው። ከእንግዲህ አንቺ አታዋጭኝም ሚስቴናት ምታወጣኝ ብሎ በድጋሚ ትቷት ወደ ሩታ ጋር አመራ ይላችኋለሁ እና ነገሩ እንደዚህ ነው ለችኋለሁ እና ውድ ቤተሰቦች ዘና ፈታ እንዳላችሁበት በደንብ በደንብ አልጠራጠርም እና በዚሁ አጋጣሚ ትላንትና አብርሽ እንደዛ ያደረገበት ምክንያት ምን እንደሆነ ታውቃላችሁ። እውነትም ለመናገር ቪዲዮ በጣም ያስቅ ነበር፣ ያዝናና ነበር። ነገር ግን ብዙዋችሁ ስቃችሁበታልም ተዝናኑችሁበታል። አንዳንዴ ማለት አብርሽና ሩታ አብረው ሲመጡ አብረው እንደዚህ ሲስቁ ምንም አይነት ነገር አስተያየት አትስጡ። ምክንያቱም አብርሽም የራሱ የሆነ ምክንያት አለው ሩታም ደግሞ የራሷ የሆነ ምክንያት አላት ማለት ነው። እኛ የምንፈልገው ሄርሜላ ከህይወቱ እንድትወጣ ነው እንጂ ከሩታ ጋር እንዳይመጣ ማንም እንዳይለው ማ ነው ምክንያቱም ሩታም ደግሞ ወደ ፈቅዳ ቢሆነው ወደ ቤት እንዲመጣ መፍቀደው፣ እንጂ እውነት ለመናገር አብርሽ ምንም አይነት ነገር ሳይሰማ ምንም እንደሌለ ተነስቶ ወደ ቤት አይሄድም። በእነዚህ ጉዳይ መግባት የለብንም። ምክንያቱም ባልና ሚስቶች ናቸው፣ አብርሽና ሩታ ማለት ነው። በጣም ይዋደዳሉ፣ በጣም ይፈቀራሉ ማለት ነው። ምንም አክል ቢኖርበት ማለት ነው፣ ምንም አክል ጥፋት የፈለገም ጥፋት ቢኖርበት አብርሽና ሩታ ስቀው ሲመጡ፣ ባካችሁ ምንም አይነት አስተያየት አትስጡ። በቪዲዮ ተናገሩ፣ በቪዲዮ አውሩበት እንዲታረቅና አብርሽ እኛ ካሁን ወዲህ ሚስቱንና ልጁን ይዞ በስነስርዓት በቃ ያለው ነገር በሽምግልና ፈቶ ሩታን ይቅርታ ጠይቆ እና ወደ ራሱ ቢመለስ መልካም ይመስለኛል። እንደኔ እውነት ለመናገር ትላንትና ለምን ሄደ? ለምን ይገፋታል? ለምን እንደዚህ ይላታል? አስመሳይ ምናምን የምትሉ ሰዎች አላችሁ ማለት ነው። እንደዛ አትበሉት። እንደፈለገ መሆን መብቱ ነው። ሚስቱ ናት አይደል? አልተፋቱም አይደል? ገና ናቸው አይደል? እና እናንተ ደግሞ ለእውነት አታርጉት። ትላንትና አብርሽ እንደ መግቢያው ካያችሁ ቪዲዮ እስከ መጨረሻ ያያችሁ ሰዎች ምን ሲል ነበረ? ምን እንደምትለኝም ልሰማ ነው ብሎ ነው። ለቀልድ ነበረ፣ ለጨዋታ ነበረ እና ያመጣው ማለት ነው እኔ ትላንትና አጭር ቪዲዮ ሰርቼ የላችኋለሁ፣ በነገራችን ላይ ማለት ነው። እና እንደዚህ ሆነው ቢመጡ ባይሆን እናንተ ለሚያረገው ነገር አብርሽ እኮ ይቅርታ ብጠይቃት እንደዚህ ብታረግ ብታስተካክለው። ሄርሜላ ሞር ትላንትና አውሩታ፣ ምን ስትለው ነበረ አያችሁ? ብዙ አስተያየት የሚሰጥበት ነገር አለ ማለት ነው። በእኔ የመጣ ደግሞ ሌላ ሰው ህይወቱን እንዲያጣ አልፈልግም ስትለው፣ በሱ አስተያየት መስጠት ትችላላችሁ። ምክንያቱም እንደዛ ስትለው አብርሽ አይሩታ እንደዚህ ነገር አይደለም በነገራችን ላይ እንደዚህ የምትይ ነገር እኔ አልሰማሽም። ምክንያቱም ካሁን ወዲህ በእሷ በህይወታችን የለችም በህይወታችን ወታለች። ስለዚህ ለዚህ ነገር አያሳስብሽ፣ እኔም ድርሻ አልልባትም እሷም ድርሻ አትልብኝም እና ራሷ በራሷ ጊዜ ከህይወት ወጥቻለሁ ብላኝ ሄዳለች። ስለ እሷ አታስቢ ብሎ ቀልዱን ትቶ ቀስ ብሎ በስነ ስርዓት ቢያስረዳት ሩታ የማትመለስበት ነገር የለም። ነገር ግን እናንተ ታውቃላችሁ፣ ሌላ ነገር ሊድራዘም ወይም ደግሞ የሆነ ነገር ሊሰሩ ፈልገው ነው እንጂ አብርሽ በዚህን አክል ይወረደል ልጅ አይደለም። በእርግጥ ይሰራል፣ መጥፎ ነገር ያደርጋል። ነገር ግን ከሚስቱ እየተጫወተ ከሚስቱ እየተዝናና ከሚስቱ እንደፈለገ ነገር ሲሆን እኛ ምን ቤት ነን? ምን ያገባናል? ምንም ያገባን ነገር የለም ማለት ነው። ምክንያቱም እረፍት ታርግ አታርግ እራሱ ነው የሚያውቀው። ሩታም እሷም ያውቃሉ እኮ እውነት ከመሰላችሁ ድንገት ይመስላችኋል የትናንትና ቪዲዮ። እውነት እውነት እንናገር ከተባለ ድንገት አይደለም። አንድ ሰው ጠልተን አንድ ሰው ብንወደውም እውነት ያለው ነገር ደግሞ ከእውነት ሰው መቆም ነው ማለት ነው። እና ድንገተኛ እንኳን አይመስለኝም ቪዲዮ የተነጋገሩበት ነው የሚመስለው። ነገር ግን እኔ አላየሁትም አላየሁም ስላችሁ እነሱ የሚያደርጉት ነው። አላየሁም ቪዲዮ ባየሁት በት አክል አብርሽ ለምን ከሩታ ጋር ይለፋል እንደዚህ አልጋ ላይ ይወጣል መብቱ ነው። ማንም ይከለክለው የለም። እኛ አልከለክን ነውም ይሄ የራሱ ነው አይደል? ሚስቱ ናት እንደፈለገ እንዳሻው ማሆን ይችላል። ለምን ሩታን የሆነ ነገር አርጋለው ምናምን ምናምን ቢል መብቱ ነው። ምክንያቱም በሚስቱ እኛ አንዳንዴ አንዴ እውነቴ ነው ምናችሁ አስተያየትም የምንሰጥ ሰዎች፣ የሆነ ኮሜንትም የምንጽፍ ሰዎች የሆነ ተግባር ያለው ነገር ብንይዝ አሪፍ ነው ብዬ ነው የማስበው። አብርሽ ከሩታን ጋር ስቆ ሲመጣ ካልወደድን ከሄርሚላም ጋር ሲመጣ ካልወደድን የሆነ ነገርም ሲሰራ ካልወደድን፣ እሺ ምን ሊሻነን ነው? የት ልንገባ ነው? ይሄንማ የኛ ምርጫችን፣ አብርሽና ሩታ ሲመጡ ሲስቁ ሲዝናኑ ነው አይደለም? ፍላጎታችን አብርሽ ከሩታ ጋር ሆኖ ሩታ ከአብርሽ ጋር ሆና ሁለቱም ተስማምተው ትክክለኛ መንገድ መርተው እንዲመጡ አይደለም የምንፈልገው። በቃ እነሱ ደግሞ አብረው በመጡ ሰዓት ሩታ እንኳን ትንሽ ፈገግ ካለች ይበቃታል። ከባልዋ ነው፣ ምንም ችግር የለውም እኮ። ልደርም ቢባል ልተኛም ቢል መብቱ ነው እንዴ ለአብሯት ሊሆን እኮ ነው ያገባት አይደል? የልጅነት ገምናመን ብለዋል። በቃ አንድ ቃላት፣ አንድ ሰው ተሳስቶ ካፉ የሚወጣ ቃላት አትለቃቅቡ ባካችሁ ማለት ነው። ይሄ መብቱ የራሱ መብት ነው፣ የፈለገ ነገር ማድረግ። እውነቴ ነው። ሙላችሁ አብርሽ አንዳንዴ ግልጸኝነት ነ